ሰላም ሰላም ተመልካቾቼ፣ ዛሬ ደግሞ እኔ የማሳያችው የማውዝ ከርሰራችንን ሆነ የማውዝ ከርሰራችንን ቦልድ እና ትልቅ ከለሩን እንዴት እንደምንቀያየር የማሳያችው ይሆናል ማለት ነው። ሌላ ነገር አላበዛባችሁ ማለት ነው። ቀጥታም ወደ ቪዲዮ መጀመሪያ ወደ ሰርች ባራችን እንሄድና ወደ ሴቲንጋችን እንገባለን ማለት ነው። እዚህ ጋር ሴቲንግ ብለን ሴቲንግስ ብለን ስንጽፍ እንደዚያ ያመጣለናል። ከዛ እዚህ ጋር ሴቲንግስ የምትለዋ አንዴ ክሊክ እናደርጋታለን ማለት ነው። ይሄ ክሊክ አደረግናል ስናደርገው ወደ ሴቲንጋችን ይወስደናል ማለት ነው። ይሄ ሁሉ የምናገር የምናደርገው በ ያለ ዋይፋይ ነው። ይሄው እዚህ ጋር ነው፣ ኮኔክትድ ይላል ኦፍላይን ዋይፋይ የለም ይላል። ይሄው እዚህ ጋር ዋይፋይችንን መመልከት ትችላለች። ዋይፋይ የለም ኦ ኦፍላይን ኦፍላይን ይላል ደግሞ ያለ ዋይፋይ ነው ይህን ሁሉ ነገር የምናደርገው ማለት ነው። ከዛው ወደዚህ ከወሰደን በኋላ ሆም አለ፣ ሲስተም አለ፣ ብሉቱዝ ኤንድ ዲቫይስ አለ፣ ኔትወርክ ኤንድ ኢንተርኔት እና ሌሎችም አፕስ፣ አካውንትስ፣ ታይም ኤንድ ላንጉጅ፣ ጌሚንግ፣ አሰብሊቲ፣ ኦፕሬቲቭ ኤንድ ሴኩሪቲ፣ ዊንዶስ አፕዴት የሚለለክ እነዚህ ውስጥ አሁን እኛ የምንፈልገው ምንድነው? አሰብሊቲ የምትሏን እቺን እንዴ፣ ምን ክሊክ እናደርጋታለን ማለት ነው። ይህቺን አሁን አሰብሊቲ ላይ ትሊክ ስናደርግ አሁን እኛ የፈለግነው ስለ መወዛችን ስለሆነ ይቺ መወዛችን ውስጥ እንገባለን ማለት ነው። መወዛችን በምን አይነት ከለሩን ይለናል። እኛ ሁን ከነዚህ ውስጥ አሁን በጥቁር ከፈለግ ጡ ብላክ ሆነልኝ፣ በአረንጓዴም ከፈለግኩ ይህ አረንጓዴ ከለርን መምረጥ ይችላሉ። እዚህ ጋ እዚህ ጋም እንዲህ ከሆነ እንዲህ ይችላሉ። በበጣም በብዙ አለ። እኔ የፈለግኩት አሁን በዚህ ኖር ሳይት ነው። ሳይቱን ደግሞ ከፍ ማድረግ እንችላለን። ትንሽ ከፍ እናደርገው። ይኸው ከፍ ብሏል እንደምትመለከቱት። እስኪ እናሳንሰው። እቺስ እቺ ማለት እንደዚህ እያረግን ቀስ በቀስ እናሳንሰዋለን። እንደዚህ ማድረግ እንችላለን በብዙ አይነት። መጨረሻ ትልቁ ደግሞ ይሄ ነው፣ ይሄ ነው ማለት ነው። ትልቁ ያሁን ያስጠላል፣ እንደምትመለከቱት። ስለዚህ እናሳንሰዋለን ማለት ነው። አሁን እኔ የምጠቀሙ በዜሮ ነው በዚህ ትንሹ ከፈለጉ የአንድ ፐርሰንት ይሄ ነው። የስንት ፐርሰንት ይሁን የስምንት ፐርሰንቱ ይሄ ነው። ቀስ እያለ ወደ ዘጠኝ ይገባል። እንደዚህ እያለ ወደ አስር ይገባል። እኔ አሁን ሁሌ የምንለ ወደ ትንሹ ነው። እዚ ጋ ከለራችንን እንቀያይራችኋለን። እዚ ጋ ማውዛችን ከለር ይህ ስንነካ ምን አይነት ከለር እንዲሆነ፣ ሰማያዊ ከፈለግን ሰማያዊ። ግን እኛ በአረንጓዴ እናረግ ይሆን አረንጓዴ ሆነ። ይሄን ምንስ ምን የሚያስናገው በቃ አረንጓዴ ሆነ። ከርሰሩ ግን ደስ የሚለው ሁሉ ጊዜ ምን ጥቅም በዚህ ሆነ። ነጭ እናድርገው። ከዛ ሳይዙንም ከፍ ዘቅ ማድረግ እንችላለን። እንደዚህ ብዙ ብዙ ኦፍ ኦን የምናደርገው ነገሮች አሉ ሉ ሌላም ደግሞ እዚህ ጋር ሴት ስንመልስ ደግሞ ሌሎችም አሉ። ቴክስቱ ጽሁፉን ምናምን እንዴት ከፍ ማድረግ ምናምን እንደምንችል በጣም ብዙ ነገሮች አሉ ሴቲንጉ ውስጥ ላይ እዚህ ጋር ኮሎር ፊልተርስ ብዙ አሉ ደግሞ። እዚያ ውስጥም የቀደሙ ቦታው ጋር ቴክስት ሳይዝ ስንል ትልቅ ቴክስቶችን ለመጻፍ ከዛ አፕሌ ስንል አፕሌ ይሆንልናል። ግን እኛ አሁን በራሳ በራሱ እንድሄድ ነው የፈለጉት። እዚህ ጋር ለምሳሌ ወርድ ኦን ቴክስት ላይ እነዚህ ነው ኦን ማድረግ። አሁን ኦንስ ባድርግ እንደዚህ ነው። ግን ይሄንን እስኪ ኦፍ ላድርግና ይሄንን ኦን ላድርገው አያችሁ እንዴት እንደሚሆን እንደ ብለር ነገር ይሆንልናል። አሁን ስንስ ዶት ዲ ዲ አያችሁ ሽም እንደ ብለር ነገር ሲዳውን ድርብ ነገር ሆኖ ነው የሚሄደው። ሲመጣም ነው እንደምትመለከቱት፣ ነው ብዙ ነገሮችን። ይሄንንም በሌ በዚህ ካለ ሁሉ ላይ ይቻላል። አረንጓዴ ሆኖ ያው በሰ በፒንክም ሆኖ ከነዚህ ውስጥ አሁን የሚሽ ቢጫን ስኪን ነው። ካዛችን ደግሞ ኦፈናል ጋር ግን እስኪ ኖርም ቢጫ ቢሆን አያችሁ ያበለ ነው። ይሄን በብርቱካናማው። ይሄን አሁን ላይ ብቻ አይደለም፣ እዚህ ጋር ሆነን ሪፍሬሽም ስናደርግ ይኸው ሪፍሬሽም ኖርም ነው። በቃ አያችሁ ወይ አይቀየር። ለመቀየር ስንፈልግ ሴቲንጋችን ውስጥ ገብተን እንመርጣለን። ከዛ እንዲያደርገን እንጠቀማለን። እስኪ በቢጫ አድርገን ትንሽ እንተልቀው እስኪ፣ ምን ይመስላል? ስናጠልቀው ይሄንን ይመስላል ማለት ነው። ብናሳንሰው ይሻላል ግን ከነዚህ ውስጥ ጥቁርም አለለም ይለየል። ከሁሉም እንዴት ብትሉ እቺ ረዘም ትላለች ከርሰሯ። ግን ይሄ ያስጠላል። ይሄን ይሄም ያስጠላል። እንትኑ ግን ከሁሉም ደስ የሚለው ነጩ ነው። ከነጩ ቀጥሎ ደግሞ እዚህ ጋር ከለራችንን መብራት ወይም በአረንጓዴ፣ ከነዚህ ውስጥ አንድ ቹዝ አናዘር ከለር የሚለውንም በመምታት ሌሎች አናዘር ማድረግም እንችላለን። በጣም ብዙ ነገሮች አሉ እዚህ ጋር አሁን ወይ የሆነውን ኦፍ እናድርገውና ወደታችም ስንሄድ ስለ ማውዝ ነገሮች ያሳየናል። እስኪ በማውዝ ስለ ማውዝ ነገር ደግሞ ምን እንደሚለው ይሄ ሌፍት ክሊክ ምናምን የሚለው እዚህ ጋር ገብተን ማስ እዚህ ጋር ገብተን ማስተካከል እንችላለን። እዚህ ጋር ደግሞ ስፒዱ ነው። ስፒዱ ደግሞ በመካከለኛ ነው መሆን ያለበት። በጣም እንዲካው ነው ይፈጥንብናል። በጣም ፈጣን ከሆነ ለምሳሌ አሁን ስንት ነው ነው አሁን ይሄን አሁን እንዲባላል ያቹ ስለዚህ ባሰሩ ነው አድርገው ያባሰራ አድርገናል። ሌሎችም ነገሮችን ማድረግ እንችላለን። ሌፍት ክሊክ ምናምን የሚለውን እኔ አሁን በሌፍት ነው የምጠቀመው። ሌፍት ነው ደስ ይላል። ስለዚህ በሌፍት ነው። ስለ ማውዝ ነገሮች ማለት ነው እዚህ ጋር ማስተካከል የምንችል ይሆናል። ሌሎችንም ብዙ ነገሮችን እዚህ ጋር ቴክስት በዚ ጋር መልሰን ደግሞ በምትመለከቱት ሆም ፔጅ ላይ ኦዲዮ አለ ካፕሽን አለ። በጣም ላይቭ ስታይል ካፕሽን እዚህ ጋር ከለር ፊቸርስ ሳይት ሮች ይሄንን አሁን አሁን እየነው ነው። ይሄን ደግሞ ኢፌክት ስንል አንድ አንድ ነገሮችን እንዲጨምርልን ነው። አኒሜሽን ኢፌክትስ አለው የአምስት ሰከንድ ደውላለው ዲስፕሌይ አለው ዲስፕሌይ ላይ ስንል አሁን ፍሬት ነስ ምናምን ነው ያለ። ከዚህ ወደታች ስንመለከት ማን ኖቲፊኬሽን ነው። እዚህ ጋር ነው እዚህ ጋር ነው ኖቲፊኬሽናችንን ኦን ኦፍ ማድረግ የምንችል ይሆናል። አሁን እዚህ ውስጥ ኢንስታል የሆኑ አፖች ናቸው የሚያሳዩን ማለት ነው። እዚህ ጋር ደግሞ ኖቲፊኬሽን ኦን ካደረገ ቴሌግራም ምናምን ሚስት ሲገባ አያሳየንም። ኖቲፊኬሽን ኦፍ ማድረግ ከፈለክ ኦፍ ማድረግ ከፈለገ እነዚህ እንዳለ እቺ ወይም በአንድ ኦፍ ማድረግ እንችላለን ወይም እነዚህ እነዚህን አሉ የሚለው ማጥፋት እንችላለን ማለት ነው። እኔ አሁን ኖቲፊኬሽን ስለምፈልገው እንደዚህ አደርጓለሁ ማለት ነው። አሁን ሌሎችንም ብሉቱዝ፣ አሁን ወደ ሲስተም ላይ ገባ ነው። ከዚህ ጋር መውጣት የለብንም። ከአክሰሲቢሊቲ አሁን በጣም ብዙ ነገሮችን ማስተካከል የሚቻልበት ሴቲንጉ፣ አንዳንድ ነገሮችን እነዚህ ፎንት ምናምን ለማስተካከል፣ ሌፍት ክሊክ ሬት ክሊክ እና ሌሎች ሌሎች ነገሮችንም ለማስተካከል ከፈለግን ማድረግ ያለብን እዚህ ውስጥ በመግባት ነው። ምክንያቱም የሚስተካከለው ሴቲንጋችሁ ውስጥ ነው። ወይም እዚህ ጋር ባሳያችሁ መንገድን የሚስተካከልልን ስለ ማውዝም ስለ ኪቦርድም እዚህ ጋር ነው ማስታ ምናስተካከለው ማለት ነው ማለት ነው። ሌላ ሌሎችንም ነገሮችን ሁሉን ነገር እነዚህ ፎንቶንችን ለመጨመር እነዚህ እነዚህ ትላልቅ ፎንቶችን አንዳንድ ጽሁፎችን እነዚህ ከፍ ለማድረግ ዝቅ ለማድረግ በጣም ከፍ ለማድረግ መካከለኛም ለማድረግ በጣም ትንሽ ይም የማድረግ ማድረግ ያለብን በምንድን ነው? በሴቲንጋችን ውስጥ ገብተን እንደ ዛሬ ባሳያችሁ መንገድ እዚ ጋ ስለ ማውዝ ከፈለግን እዚ ጋ ስለ ማውዝ ከፈለግን ማውዝ ፖይንተር ኤንድ ስሮች የሚለው በመንገድ እዚ ጋ ቀለሙንም ሁሉንም ነገር ከዚህ አሁን፣ እቺ ትንሽ ትንሹ ነው ወደ ትልቅ መውሰድ ይቻላል። አሁን መጨረሻውን ባያጎ እንደ ቅድሙ በጣም ነው የሚያስጠላው፣ አያቸው በጣም ነው የሚያስጠላው መጨረሻው። ለዛ ስለሆነ እንቀልሰዋለን ማለት ነው። በኖርማል እናደርገዋለን። ስለዚህ እንደዚህ እንደዚህ እያደረግን ሌሎች ሌሎችንም ነገሮችን መስራት እንችላለን ማለት ነው። የዛሬ ቪዲዮ እንዴት ነው? ጥሩ ከሆነ ጥሩ ነው ብላችሁ ጻፉልኝ፣ ወይም እንዲሰራላችሁ የምትፈልጉ ስለምን ስለምን ምን እንደመስራት የምሰሩን ቪዲዮ ስለምን እንደሰራላችሁ የምትፈልጉትን ቪዲዮ አንድ አንድ ነገር ስለምን እንደሰራላችሁ ስለ ኮምፒውተር ነገሮች ሙሉ ሀሳብ አስተያየታችሁን ኮመንት መልካም ቦታው ላይ መስጠት ትችላላችሁ። ዛሬ ያሳያችሁ እንዴት የሞዛችን ስቴል መቀየር እንደምንችል ነው ማለት ነው። በሌላ ቪዲዮ ደግሞ ተመልሰን የምንገናኝ ይሆናል። አመሰግናለሁ።